የሰው ልጅ አይምሮ አሰራርን የሚያጠኑ ባለሙያዎች አቫይላቢሊቲ ቢያዝ የሚሉት ነገር አላቸው። ቀጥታ መተርጎም ስላልቻልኩኝ ኮንሰብቱን አስረዳለሁ። ነገርየው ምንድን ነው? አይምሯችን ፊት ለፊት የሚታዩ ነገሮችን ብቻ ጠቃሚ አድርጎ የመያዝ ትሪክ ይሰራበታል። ካስተዋላችሁ ሚዲያዎቹ ሁሌም የሚነግሩን ነገር አለ አይደል? ፊት ለፊት እንደዚህ ነው፣ እንደዚህ ነው። እኔ ጋዜጠኛ ነኝ እና ጋዜጠኝነት በጣም ኢምፖርተንት ስራ ነው የሚባለው መዘገብ ከባድ ስለሆነ አይደለም፣ ለሰዎች አርስተ ዜናውን ስለምንመርጥላቸው ነው። ምን እንደሚያስቡ ቀኑ ሙሉ ምን ላይ ዲስከስ እንደሚያደርጉ የመምረጥ ፓወሩ ተሰጥቶናል። የሚያስቡ ሰዎች ግን ምን ያደርጋሉ? ይሄን ይሻገሩታል። ሁሌ ስለ መጅልስ ዜና ምሰራ ከሆነ የመጅልስ ዜና ኢምፖርተንት አይደለም እያልኩ አይደለም፣ ግን ደይሊ የመጅልስን ዜና ምሰራ ከሆነ አብዛኛው ሙስሊም፣ የኢትዮጵያ ሙስሊም ላይ ኢምፖርተንቱ ነገር መጅልስ ብቻ ነው ብሎ ያስባል። ጭንቀቱም ሀሳቡም ሹራውም ስለ መጅሊስ ብቻ ይሆናል። ከዛ ፈቀቅ ያለውን ነገር ግን ማየት ያቅተናል። ሰዎች አሁን ባለንበት ሁኔታ ሀገራችን ላይ አገር እየተካፈሉ ነው። አገሪቷ ላይ ምን እንደሚደርሳቸው እያወሩ ነው። እኛ አንድ ቦታ ላይ ስታካርገናል። ስለዚህ አቫይላቢሊቲ ባያስ የሚባለውን ኮንሸስ ሆነን መዋጋት መቻል አለብን። እስኪ የጋረደኝ ነገር አንዴ ብለን ከኋላ ያሉትን ኢምፖርታንት ነገሮች እና ቢገር ፒክቸር ማየት መቻል አለብን። ይህ ሚናችንን ለመወጣት እጅግ ሰፖርት ያደርገናል።